በኢትዮጵያ ፕሪምየር ሊግ 34ተኛ ሳምንት ዛሬ በተደረገ ጨዋታ ሲዳማ ቡና ከድሬዳዋ ከተማ ጋር ያደረጉ ጨዋታ አንዳቻ በሆነ ውጤት ተጠናቋል። ለሲዳማ ቡና ሀብታሙ ታደሰ እንደዚሁም ለድሬዳዋ ከተማ ደግሞ ሀቢብ ከማል ኳስን ከመረብ ጋር አገናኝተዋል። በአሁኑ ሰዓት ባህር ዳር ከተማ ከወላይታ ድቻ ጨዋታቸውን እያከናወኑ ይገኛሉ። ባህር ዳር ጨዋታውን ሶስት ለዜሮ በሆነ ውጤት እየመራ ይገኛል። ፍጹም አለሙ እንደዚሁም ወንድወሰን በለጠ ሁለት ጊዜ ኳስን ከመረብ ጋር አገናኝተው ባህር ዳር ከተማ ጨዋታውን ሶስት ለዜሮ በሆነ ውጤት እየመራ ይገኛል። ስድስተኛው የመላ ኢትዮጵያ ጨዋታ በኦሮሚያ ክልል ጅማ ከተማ ከሰኔ 10 እስከ 19/2017 ዓ.ም እንደሚካሄድ የባህልና ስፖርት ሚኒስቴር ይፋ አደረገም። ከሁሉም ክልሎችና ከተማ አስተዳሮች የተውጣጡ ከ4500 በላይ ስፖርተኞች በ26 የስፖርት አይነቶች እንደሚሳተፉ ነው የተነገረው ም። የባህልና ስፖርት ሚኒስቴር ሚኒስትር ዴታ መኪዩ መሀመድ ተተኪ ስፖርተኞችን ማፍራት የውድድሩ ዓላማ ነው ሲሉ ተናግረዋል። አጠቃላይ የውድድሩ ዓላማ እንግዲህ በዋናነት ተተኪ ስፖርተኞችን ማፍራት ነው። ከዚህም ባለፈ ደግሞ ሀገራዊ አንድነታችን፣ ወንድማማችነታችን እንዲሁም ደግሞ ገዢ ትርክቶቻችን ወደ ህዝቡ የምናስረጽበት ትልቅ መድረክ ብለን ወስደናል። ይህ መድረክ እንግዲህ በርካታ ዝግጅቶች ተደርገዋል። አቀራቀፋዊ ኮሚቴ ተዋቅሯል። በክልል ደረጃ በአስተናጋጅ ከተማ ደረጃም ሰፊ ዝግጅት እየተደረገ ነው የሚገኘው። የተለያዩ ሳይድ ኢቨንቶች ፕሮግራሞችን እናካሄዳለን። ከዚህ ውስጥ አንዱ አጠቃላይ ስፖርትን በተመለከተ ሰፋፊ ፓናል ዲስኬሽኖች ይኖራሉ፣ ምሁራን የሚያቀርቡበት እንዲሁም ደግሞ አብሮነትን የሚያሳዩ በጋራ የችግኝ ተከላ ፕሮግራሞች ይኖራል። የልማት ስራዎች ጉብኝት ይኖራል። እንዲሁም ደግሞ ደማቅ መክፈቻ ስነ ስርዓት ይኖራል ማለት ነው። በአጠቃላይ ዝግጅቱ ወደ ማጠናቀቅ ስቴጅ ላይ ደርሰናል። ጥሩ የአማሪ አይነት ፕሮ ዝግጅት ይሆናሉ ብለን ተስፋ እናደርጋለን። ከ4500 በላይ ተሳታፊዎች እስካሁን ምዝገባ አካሂደዋል ኦንላይን ላይ ሁሉም በአስራሁለቱም ከተማ አስራሁለቱም ክልልና ሁለቱም ከተማ አስተዳደሮች የሚሳተፉበት ነው። በ ሃያ ስድስት ስፖርት አይነት የሚደረግ ውድድር ነው ማለት ነው። ሚኒስቴር መስሪያ ቤቱ ስድስተኛው መላ ኢትዮጵያ ጨዋታ ውድድርን አስመልክቶ በዛሬው ዕለት ለመገናኛ ብዙኃን መግለጫ የሰጠ ሲሆን ሚኒስትር ዴቶ መኪው መሀመድ አብዛኞቹ ስፖርታዊ ውድድሮች በጅማ ዩኒቨርሲቲ ስታዲየም እንደሚደረጉ ተናግረው ለውድድሩ በቂ ዝግጅት መደረጉንም ነው የተናገሩት። በአጠቃላይ የጅማ ከተማ ሁኔታን ከዚህ ከስፖርት ፋሲሊቲ ጋር በተገናኘ በቂ የስፖርት ፋሲሊቲ እንዳለ የእኛ ቲም ዛጋ ሄዶ አረጋግጠዋል። በቂ ብቻ ሳይሆን አጠቃላይ አብዛኛው ውድድር በጅማ ዩኒቨርሲቲ የምደረግ ነው። ጅማ ዩኒቨርሲቲ ላይ ያሉት የስፖርት ፋሲሊቲዎች ኦልሞስት ኦል ከሀገር አቀፍ ደረጃ ካለን ስፖርት ፋሲሊቲ የሚበልጥ እንጂ የሚያንስ አይደለም ማለት ነው። በተለይ ኢንዶር ጌሞችን የሚደረጉበትን የውሃ ዋና የሚደረግበትን ስታንዳርዱን የጠበቀ የእኛ የስፖርት ፋሲሊቲ ዲፓርትመንት እንዲሁም ደግሞ ሀገር አቀፍ የስፖርት ፌዴሬሽኖችም ቦታው ላይ ተገኝቶ ያረጋገጡበትና በቂ የስፖርት መወዳደሪያ ሜዳዎች መኖራቸውን ያረጋግጥንበት ሁኔታ ነው ያለው። በተጨማሪም ደግሞ አጠቃላይ መክፈቻው የሚደረገው በጅማ ዩኒቨርሲቲ ስቴዲየም ውስጥ ነው የሚደረገው። ስቴዲየሙ በጣም ትልቅ ስቴዲየም ነው። ከአርባ ሺህ በላይ መያዝ አቅም ያለው ነው። አንዳንድ የእድሳ ስራዎቹ በተመለከተ ላለፉት ሁለት ሶስት አመታት ሰፋፊ እድሳ ስራዎች ሲደረጉ ቆይተዋል። ኦልሞስት አሁን ወደ መጠናቀቁ ደርሰዋል ማለት ነው። ስለዚህ ከፋሲሊቲ ጋር የሚገናኝ ምንም አይነት ችግር እንደማይገጥምም ያረጋገጥ ነው መሆንም በዚሁ አጋጣሚ ለመግለጽ ነው። ሪፖርተራችን አዲስ የሸዋስ እንደዘገበው ታዲያ ስድስተኛው የመላ ኢትዮጵያ ጨዋታ ከዘጠኝ ዓመታት በኋላ እንደሚከናወን የተናገሩት አቶ መኪሁ ማህመድ ባለፉት ስድስት ዓመታት 11 ሺ በላይ የስፖርት መሰረተ ልማቶች መገንባታቸውንም ገልጸዋል። በአጠቃላይ በስፖርቱ ዘርፍ ሶስት ዋነኛ ስብራቶች ተለይተው በትኩረት እየተሰራባቸው መሆኑንም ሚኒስትር ዴኤታው ተናግረዋል። የመጀመሪያው ስብራት ብለን እየለየ ነው፣ ከህግ ማዕቀፍ ጋር የሚገናኝ ስፖርት በህግ መመራት አለበትእና እሱ ጋር ያሉትን ክፍተቶች ምንድን ናቸው የሚል ሰፊ ስራዎችን ሰርተን ለይተን በርካታ የህግ ማዕቀፎችን አዘጋጅተን ወደ መጽደቁ ስቴጅ ላይ የደረሰበት ሁኔታ አለ። ሁለተኛው ነገር ዋናው ነገር ደግሞ በስፖርቱ ዘርፍ የሚታዩ መልካም አስተዳደር ችግሮች አሉ። በተለይ በብዙ ቦታ ከማህበራት ጋር የሚገናኙ ብዙ የአሰራር ክፍተቶች ስላሉ እነዚህ መፍታት አለብን ብለን ስራዎችንም ስንሰራ ቆይተናል ማለት ነው። ሶስተኛው ስብራት አጠቃላይ አገር አቀፍ ደረጃ የሚደረጉ ውድድሮች መቆማቸው አንዱ ዋነኛ ስብራት ብለን ለይተናል ማለት ነው። ስድስተኛው የመላ ኢትዮጵያ ጨዋታ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በመክፈቻና የመዝጊያው በቀጥታ የሚተላለፍ መሆኑን ከወዲሁ ለመጠቆም እንወዳለን። የቀድሞ የኢትዮጵያ ብሔራዊ ቡድን አጥቂ ሙልጌታ ከበደ ስርዓተ ቀብር በዛሬው ዕለት ተፈጽሟል። ሙልጌታ ከበደ በኢትዮጵያ እግር ኳስ አይተኪ አጥቂዎች መካከል አንዱ እንደነበረም የቀድሞ የቡድን አጋሮቹና ደጋፊዎቹ ተናግረዋል። አዲስ የሸዋስ ተከታዩን ዘገባ አጠናግሯል። ሙልጌታ ለ13 ዓመት ያህል በክለቡ ቆይታው አቋሙ ሳይዋዥቅ በጥንካሬነት የዘለቀ ለቅዱስ ጊዮርጊስ ክለብ የአንበሳውን ድርሻ የወሰደ ጎበዝ አጥቂ ከምንላቸው አንዱ ነው። አብረህ ከጎን ሆነ ስትጫወት ነው የምታውቀው። ለሁሉ ነገር በዲሲፕሊን፣ በሞራል፣ በምንም በመስጠት ጌታነህ ከበደ ቀዳሚ ቦታ ነበረው ቅዱስ ጊዮርጊስ ውስጥ። በተለይ ከወሎ ፔፕሲ አንድ ብሎ የተጀመረው የክለብ እግር ኳስ ህይወቱ እስከ አንጋፋው ቅዱስ ጊዮርጊስ ዘልቆ አይረሴ የድል ዓመታትን ከክለቡ ጋር እንዲያሳልፍም አድርጎታል። ከፈረሰኞቹ ጋር በደመቀባቸው 13 ዓመታት 14 ዋንጫዎችን አሳክቷል። አንጋፋው አጥቂ ሙሉጌታ ከበደ ከኢትዮጵያ ብሔራዊ ቡድን ጋርም የምስራቅና መካከለኛው አፍሪካ ዋንጫን በማሳካት አይረሴ የታሪክ አሻራውን አኑሯል። ሙሉጌታ ከበደ አሻራውን ካኖረበት የኢትዮጵያ እግር ኳስ ከዓመታት በፊት ጫማውን በመስቀል ኑሮውን በአሜሪካ አድርጎ ቆይቷል። ከሶስት ዓመት በፊት ወደ ኢትዮጵያ ከተመለሰ በኋላ ከሰሞኑ በጠና ታሞ ሕክምና ሲከታተል ቢቆይም በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ወዳጅ ዘመዶቹ፣ አድናቂዎቹና ሌሎችም በተገኙበት ስርዓተ ቀብሩም ኮልፌ በሚገኘው የሙስሊም መካነ መቃብር ተፈጽሟል። ለመሆኑ ሙሉጌታ ከበደ ምን አይነት እግር ኳስ ተጫዋች ነበር? ብዙ ጊዜ እንግዲህ በህይወት የምናጣቸው ብዙ ጀግኖች አሉ። የጦር ሜዳ ጀግና ይኖራል፣ ሙሉጌታ ደግሞ የኳስ ሜዳ ጀግና ነው። እውነት ለመናገር በጣም ጥሩ ከሚባሉት በቅርብ ከታዩት ማለት ካለፉት በዚህ በ30ና 40 አመታት ውስጥ ከታዩት ጀግኖች ኳስ ሜዳ ጀግኖች አንዱ ሙልጌታ ዛሬ አትነዋል። ከኢንስትራክተር መንግስቱ ወርቁ በኋላ የተፈጠረ ክስተት ነው እና እሱ ሜዳ ላይ ካለ የእኛ የቅዱስ ጊዮርጊስ ደጋፊዎች ብቻ ሳይሆኑ መላው የተቃራኒ ቡድን ደጋፊዎች በመሆኑ በአቋሙ በጨዋታው በጥንካሬው ሁሉም ቁሞ ያጨበጨበለት ድንቅ ተጫዋች ነው። በጣም ተጽዕኖ ፈጣሪ ሜዳ ውስጥ አሁን እኛ አንድ ለባዶ እየተመራ እኔ ያላገባሙ ብሎ በድፍረት የሚናገር ሙልጌታ ከበደ አይተኬ አጥቂ እንደነበር ነው የቀድሞ የቡድን አጋሮቹና ደጋፊዎቹ የሚመሰክሩት። ኢንስትራክተር መንግስት ወርቁ ከኢትዮጵያ አልፎ በአፍሪካ ደረጃ ላይ የኮከብ ግብ አግቢነቱን ማዕረግ የያዘ ትልቅ ተጫዋች ነው። ከሱ በኋላ ክስተቱን የተፈጠረው ሙልጌታ ነው። ማሸነፍ ብቻ ነው የሚፈልግ። እኔ አሁን ስትገባ ወይ ታሸንፋለ ወይ ትሸንፋለ ወይ ኩል ነው የምትወጡ። ሙሉ ዜና ማሸነፍ ብቻ ነው የሚፈልግ በችሎታው እንድቆር ያደረገኝ፣ ከሱዳን ጋር ስንጫወት ከመሃል ሜዳ ነው ገፋ ገፋ አድርጎ ያገባው ማለት ነው። እንዲሁ ደግሞ በክለብ ጨዋታ ደግሞ ከባንክ ጋር ሶስት እድል ባንክ ይዞ ገብቶ 1987 ማለት ነው ጊዮርጊስ ዋንጫ ያገኝም ተብሎ ሶስት ለአንድ ጨዋታውን ካሸነፍንና ዋንጫ ከበላን በኋላ በትሪቡን በኩል ዞሬ ሄጄ አብሬው የተነሳሁትን ፎቶ የዕድሜ ዘላለም ነው ማስታውሰው። በጣም የምናከብረው በጣም ይወደድ። ማንም ተጫዋች እሱ ጋር እንዲደርስ ነው ተማሩ፣ አይዟችሁ፣ ስሩ፣ ሰልጡ ነው የሚል አንጋፋ ተጫዋች ነበረ። የአሁኑ ትውልድ ከሙሉጌታ ከበደ የእግር ኳስ ፍቅርን ሊማሩ ይገባልም ነው ያሉት። የእሱ አርአያነት ለሌሎች ወጣቶችም ይዘልቃል ብዬ አስባለሁ እና እሱ የተጫወተባቸው ጨዋታዎች የቪዲዮ ክምችቶች እነሱ ሁሉ ተሰባስበው ማስተማሪያ ቢሆኑ የበለጠ ያነጋግራል ወይም ትምህርት ይሰጣል ብዬ አስባለሁ። አንድ ትልቅ ትልቅ ባለውለታ እና አንጀታሪስ የሆነ አጥቂ አታለች። ሌሎች ከሱ ግን ብዙ ሊማሩ የሚችሉበት ሁኔታም መኖር አለበት ብዬ አስባለሁ። እኔ የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን ድንቅ ተጫዋች የነበረው ሙሉጌታ ከበደ የሁለት ሴት ልጆች አባትም ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ለቤተሰቦቹና ወዳጅ ዘመዶቹ መጽናናትን ይመኛል። የ26ስቱ የዓለም ዋንጫ የቪዛና የጉዞ ክልከላዎችን ጨምሮ በርካታ ፈተናዎች ተጋርጦበታል ተባለ። 48 ሀገራት የሚሳተፉበት ግዙፉ የውድድር መድረክ ልክ የዛሬ ዓመት በአሜሪካ ካናዳና ሜክሲኮ አዘጋጅነት ይጀምራል ተብሏል። ዮሴፍ ሽምየ ተጨማሪ ዘገባ አዘጋጅተዋል። ሶስት ሀገራት የሚያስተናግዱት 48 ብሔራዊ ቡድኖች የሚፎካከሩበት የሊዮኔል ሜሲና የክርስቲያኖ ሮናልዶ የመጨረሻ መድረክ የፊፋ የ13 ቢሊዮን ዶላር ፕሮጀክት የሆነው የ2026ቱ የዓለም ዋንጫ ድፍን አንድ ዓመት ቀርቶታል። አዘጋጆቹ አሜሪካ ካናዳና ሜክሲኮን ጨምሮ 13 ሀገራት በታላቁ መድረክ መሳተፍ የሚያስችላቸውን ትኬት ከወዲሁም ቆርጠዋል። ከውድድሩ 104 ጨዋታዎች መካከል 78ቱ በዩናይትድ ስቴትስ በሚገኙ 11 ከተሞች የሚደረጉም ይሆናል። በ1970ና በ1986 የዓለም ዋንጫ የመክፈቻ ጨዋታዎችን ያስተናገደው የሜክሲኮ ስታዲዮ አዜቲካ ለሶስተኛ ጊዜ በ2026ም ታላቁን ውድድር ያስጀምራል። በውድድሩ ሶስት የዓለም ዋንጫ መድረኮችን ያስጀመረ የመጀመሪያው ስቴዲየምም ይሆናል። በዓለም ዋንጫው የሜክሲኮና የካናዳ ተሳትፎ እስከ ጥሎ ማለፉ ሲሆን ከርፍጻሜ በኋላ ያሉትን ግጥሚያዎች አሜሪካ በብቸኝነት ታስተናግዳለች የ994 ቱን ያለም ዋንጫ የደገሰችው አሜሪካ የ2026ቱንም በስኬት ለማጠናቀቅ መፍትሄ ሊበጅላቸው የሚገቡ ጉዳዮቹም አሉባት የመጀመሪያው የፖለቲካ ተጽዕኖና የቪዛና ጉዞ ክልከላዎችን መስመር ማስያዝ ይሆናል። ለሁለተኛ የስልጣን ዘመን ወደ ዋይት ሃውስ የተመለሱት ዶናልድ ትራምፕ ሹመታቸው ውሎ ሳያድር የፊፋውን ፕሬዚዳንት ዣን ኢንፋንቲኖን ጠርተው በዓለም ዋንጫው ጉዳይ አነጋግረዋል። በቀድሞ የኒውዮርክ ከተማ ከንቲባና የእሳቸው የቅርብ ሰው በሆኑት ሩዲ ጉላኔ ልጅ አንድሪው ጉላኔ የሚመራ ኮሚቴንም አዋቅሯል። በጉዞና የቪዛ ጉዳዮች ላይ ያሉት ተጽዕኖዎች ግን አሁንም እንዳሉ ናቸው። ፕሬዚዳንቱ የዓለም ዋንጫ ተሳታፊ መሆኗን ከወዲሁ ያረጋገጠችው ኢራንን ጨምሮ የበርካታ የሀገራት ዜጎች ወደ ሀገራቸው እንዳይገቡ እገዳን ጥለዋል። በእርግጥ ከእነዚህ ሀገራት የሚመጡ ተጫዋቾችና አትሌቶች በልዩ ፈቃድ ቪዛን ያገኛሉ። ያም ሆኖ የዓለም ዋንጫው ተሳታፊ መሆኗን ያረጋገጠችው ኢራን፣ በማጣሪያውም ጥሩ ግስጋሴ ላይ የሚገኙት ቬንዙዌላና ሃይቲን ጨምሮ በርካታ ሀገራት በተጓዥ ደጋፊዎቻቸው ታጅበው ጨዋታዎችን የማድረግ ዕድል አይኖራቸውም። እገዳ ላልተጣለባቸው ሀገራትም ቢሆን ረዥም ጊዜን የሚወስደው የቪዛ አሰጣጥ ሂደት ፈተና መሆኑ አልቀረም። አሁን ላይ የቪዛ ቀጠሮ ለማግኘት ከኮሎምቢያ ከኢኳዶር አስር እንዲሁም ከኮስታሪካ ዘጠኝ ወራትን መጠበቅ የግድ ይላል። ሀገሪቱ ውድድሩን ሰበብ አድርጎ የሚደረግ ፍልሰትን ለመቀነስ በየትውልድ ሀገራቸው ቋሚ ሀብትና ንብረት የሌላቸውን ሰዎች ቪዛ ልትከለክል እንደምትችልም እየተገለጸ ይገኛል። እነዚህን ሁሉ መሰናክሎች አልፈው በውድድሩ ቦታ ለሚገኙትም የመግቢያ ዋጋው እንደ ሁኔታው በፊፋ ይወሰንባቸዋል። ፊፋ ጨዋታው በሁሉም ደጋፊዎች የሚፈለግ ከሆነ ዋጋውን ከፍ ለማድረግ ተመራጭነቱ ዝቅ ያለ ሲሆን ደግሞ የመግቢያ ዋጋውን ለመቀነስ ውጥን አለው። ከዚሁ ድርም በአጠቃላይ 13 ቢሊዮን ዶላር ለመሰብሰብ አቅዷል። በአሜሪካ የሚደረጉት የ2026ቱ የዓለም ዋንጫ ጨዋታዎች 11 ከተሞችን የሚያካልሉ እንደመሆናቸው የውስጥ ለውስጥ መጓጓዣዎች ጉዳይም ሌላኛው የትኩረት ነጥብ ነው። በ2022ቱ የዓለም ዋንጫ አዘጋጅ የነበረችው ኳታር ለተመልካቾች ነጻ ትራንስፖርት ማዘጋጀቷ የሚታወስ ነው። የአሜሪካ ግዛቶች ግን በዚህ ጉዳይ ላይ የተለያየ አቋምን ይዘዋል። የዳላስ ከተማ የባቡር ትራንስፖርትን ለተመልካቾች ነጻ ሲያደርግ ለዚሁ ግልጋሎት የሚውሉ 100 አውቶቢሶችን ማዘጋጀቱንም እወቁልኝ ብሏል። በአንጻሩ እንደ ኒውዮርክ፣ ኒውጀርሲ እና ሂውስተን ያሉ ደግሞ ይህንን የማድረግ እቅዱ የላቸውም። ውድ የሆነውን የስቴዲየም የመግቢያ ትኬት መክፈል ለቻሉ ሰዎች የባቡርና የባስ መክፈል የተገባ አይደለም የሚል መከራከሪያንም ያነሳሉ። የሆነ ሆኖ ብዙ ያልተመለሱ ጥያቄዎች ያሉበት የ2026ቱ የዓለም ዋንጫ ልክ የዛሬ ዓመት ይጀምራል። ለኢቲቪ 57 የተዘጋጀው የስፖርት ዘገባው ተጠናቀዋል። ሀብታሙ ካሴ ነበርኩ። በያላችሁበት ሰናይ ምሽትን ተበኘው።